ትናንትና ሀይሚ ቤት የተለቀቀው ቪዲዮ በጣም አስደንጋጭ እና ሁላችንም ያሳዘነን ቪዲዮ ቢሆንም የሆነ መልእክት ያለው እንደሆነ እንደዚሁም ደግሞ በነገው ላይ አዲስ ነገር አለ እንደተባለ እኛ ካልጠበቅ ነው በላይ ሞርዛን እኔ ያልጠበቅኩት ነው ብሩክ ቤት ያየ ነው ደግሞ በጣም የሚያምነው ይሄ ኩርንችት፣ ይሄ ምቀኛ፣ ይሄ ተንኮለኛ ዳኒ ማለት በጣም ብዙ ነገር ከእንደዚህ አይነት ነገር መማር እንችላለን። ከመጥፎ ጓደኞችን መራቅ እንዳለብን መጥፎ ጓደኞች በህይወታችን ውስጥ አስፈላጊ አስፈላጊ እንዳልሆኑ እንደዚሁም ደግሞ በብሩክና በሀይሚ ፍቅር ላይ የገቡት ማናቸው ናቸው? ሶሲና ዳኒ ናቸው፣ እና መራቅ እንዳለባቸው ነው። ቶታሊ ዛሬም ነገም ማስተላልፈው ሀይሚና ብሩኬ ኒቨርስ አይለያዩም። ሰላም ጤና ይስጥልኝ። አሰላሙ አለይኩም ረህመቱላሂ ወበረከቱ። ውድና የተከበራችሁ የኔና ልዩና ቻናል ተከታታዮች እህት ወንድሞቼ ይቅርታ እንዴት ናችሁ? ሰላም ናችሁልኝ ወይ? ሰላማችሁ ባላችሁበት ብዙ ይበልልኝ፣ ውዶቼ። እንግዲህ የስተርዳይ ባለው ሃይሜ ቤት በነበረው ቪዲዮ በጣም ያሳዝን ነበር፣ ብዙዎቻችንን ልብ ሰብሯል፣ ብዙዎቻችን አዝነን ነበር። ለምን ለብሩክና ለሀይሚ ያለን ፍቅር ስለምንወዳቸው፣ እንዲለያዩ ስለማንፈልግ ብዙ ነገራቸው ያው፣ ከዚህ በፊት ከወራት በፊት ያለው ቪዲዮቸው፣ ፍቅራቸው፣ ሁሉ ነገር ዛሬ ላይ ደግሞ ስናይ በጣም ቼንጅ ነው። እና ሁላችንም በጣም እያዘን ያለ ነው። ለምን የሀይሚና የብሩክ ፍቅር እንደዚሁ በሚለው ማለት ነው። ግን ዛሬም ነገም ዛሬም ነገም እንዳትረሱ። ባይዘዊ በድምጽ ብዙም ታቆኛላችሁ በሰው እንትን ላይ ነው። እና ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ኦኬ ሁለት መቶ ሺውንና ልደቷን አንድ ላይ አክብራ የኔና ልዩና ቻናል እንደ የምንልበት ታይም ይኖራል እና ድዋን እናድርግ ጸሎት እናድርግ፣ ሀይሚዬ እና ብሩኬ በአንድ እንዲመጡ አንዱን ዝቅ አንዱን ከፍ ማድረግ ሳይሆን ቱንም አስተያየት በመስጠት የሚለቁትን ነገር እኔስ ብሆን ፍቅረኛስ ቢሆን ባሌስ ቢሆን እያለ አስተያየት በመስጠት ነው። እዚህ ጋር ሀይሚዬ ዛሬ ላይ ከዳኒ ምን እንዳሰበ ሁላችንም እያስደነገጠን ነገር ነው። ሀይሚዬም ክቡ ያለችበት ነገር ነው ዳሚ። በጣም ክፉ ነው። ሪሊ ነው የምነግራችሁ አንዳንዴ ይህን ለምን በህብረት የሚሰራ ስራ አንድ ሰው መልካም ነው ብላችሁ ስትቀርቡ በዚህ መልኩ ሲመጣ በጣም ነው የሚያሳዝነው ልብም ነው የሚሰብረው። ግን ሆኖም ቀረ እ ያው እንደ ቪዲዮም እንደምናየው ከእንግዲህ ሀይሚዬም ከዳኒ ትርቃለች፣ ብሩክም እንደዛው ከሶስ እና ሀይሚዬና ብሩክያ ከነዚህ ሁለቶች ተንከስሶች መራቅ አለባቸው። ለምን ሚያምር ኦዲንስ ምርጥ ኦዲንሶች አላቸው። ሪሊዮ ነው የምነግራቸው ከኛ ዩቱዩብ የበለጠ ቲክቶክ ላይ ማለት ነው። ስለዚህ በሰላም እንደሚመጡልን ነው። ዛሬም በኔና ልዩና ቻናል ማስተላለፈው ቪዲዮን በማየት በዋህነት የብሩኬ ዋህነት መልካምነት ውስጥ ያኔ እንትን ይላል። እንደዚሁም ደግሞ የሀይሚዬም በጣም ውስጥ ይከብዳል ማለት ነው፣ ለማውራትም ጭንቅ ነው የሚለው እና ሀይሚዬ እና ብሩኬ አላህ ባላችሁ በትጠብቃችሁ። ቶታሊ ሀይሚዬ እና ብሩኬ መቼም ቢሆኑ አይለያዩም። ኦዲንስ ተረጋጉ፣ ሁለቱም አንድ ናቸው። ነገር ያው ይከብዳል፣ እንደ ቪዲዮ ይከብዳል ምናምን ግን የምናውቀው ነገርም ስላለ ቶታሊ ይሄ ሰላም እንደሚመጣ በቅርብ ቀን ሰላም ይመጣል። ሀይሚዬ ልደቷ ያደርሰዋል እንደዚህም ሁለት መቶ ሺህ እንትን ትላለች። እስከዛ ደግሞ በያንስ አስር ቀን ኦሮ አስራ አምስት ቀን ይቀሩ አይቲንክ ወይ አስራ አራት ቀን እስከዛ ደግሞ የብሩኬ ሁለት ከሀምሳ ይገባል። ያው ሀሳብን ፕሮግራም ስላለ እና ለዛ ነው ወዶች ነገሮችን ይስተካከላሉ። የመዳም ቀበሞች አተረበሹ አድርጎ ወደ ራሳችሁ ተመለሱ። እና በሰላም ይምጡልን ማለት ነው። ብሩክና ሀይሚ መልካሞች ናቸው። ብሩክ ለሴት ልጅ ያለው ክብር በጣም ምርጥ ነው። እንደዚሁም ደግሞ ሀይሚዬ ማይ ስዊት የምንወዳት የምናክብራት የኛ ሴት ጀግና የሴቶች የበላይ እና እንወዳታለን። ሀይሚትዬ ማይ ስዊት፣ እንደዚሁም ብሩክ ወንድማችን እና በጉጉት ነው የምንጠብቀው። ሁላችንም ድዋ እናድርግ እና ሶስናና ዳኒ ግን በጣም ክፉ ክፉ ጓደኛ ከአስመሳይ ጓደኛ ይጠብቀን። ሪል ሆነ የምነግራችሁ በጣም የዳኒ ነገር በጣም ነው። እኔ እንጃ እነሱም ሳያስቡ ነው የቀረቡት ከብሩክም ሆነ ሀይሚም ሙርዛም ብሩክ ከነሶሲ ሲ ከነዳኒ ጋር ግን በዚህ የሞጫ ሆኖ እኮ በቃ መቶ ሺው ገብቶለታል አሁን ደግሞ ሀይሚዬን ሊያስጠቁር ሚዲያ ላይ ሌላ ነገር ይዘባርቃል። አይምዬ በእንጨትም ቢሆን አትነካውም ማለት ነው። እና ውዶች እንግዲህ ይህን ይመስላል። አምስት ደቂቃ እንዴት ይሙላል? ወይኔ ሰሞኑን ሰሞኑ እረፍት ነው ዋይዘዊ የልጆች ድምጽ ወይኖር እንግዲህ ልብ ተገብቶ ይወራ ነበር ይፈተፈት ነበር ጭንቀት በጭንቀት ዋይዘዊ በቃ አሁን ትንሽ ወደ መረጋጋት እንሄድ ውዶች ለምን መሰላችሁ ትናንትና በጣም የጭንቀት ቀን ነው አዲስ ነገር የተባለው ዛሬ ደግሞ ሄውዳኒ በቃ ጥያቄው ተመልሷል የብሩክም አሁን ደግሞ ምንድን ነው ወደ ሰላሙ ሰላም ነው የሚሆኑት። እርቅ ይመጣል፣ እስቲ እርቅ ይመጣል። ምን አለች በሉ። ሸዶችን ወደ ሰላም ይመጣሉ። አታስቡ፣ አትጨነቁ ማለት ነው። ደዋ አድርጉ፣ ወደ ሰላም ይመጣሉ። መቶ ፐርሰንት እኔ እርግጠኛ ነኝ፣ እርግጠኛ ማለት ነው። ያው መማል አያስፈላጊ አይደለም፣ እርግጠኛ ነኝ። እሺ አትጨነቁ። ይህን ይመስላል። ሁሌ እወዳችኋለሁ፣ አከብሯችኋለሁ። አላባላችሁ ብትጠብቃችሁ። ባይዘው የኢትዮጵያ ቻናል ነው። ሰያጌን በድምጽ ታጎኛላችሁ የራሴን ቻናል ሰብስክራይብ ለምታደርጉኝ የጨረቃ ፋሚሊዎችን ብቅ ብቅ እያላችሁ ነው። ከልብ ነው መወዳችሁ፣ ከልብ ነው ማከብራችሁ። እንደዚሁም ለምታዳምጡትን ቻናል አከብራችኋለሁ። ክበሩልኝ። አላህ ባላችሁ ብትጠብቃችሁ። አሰላሙ አለይኩም ረመቱላሂ ወበረከቱ ባባይ